ላ ቱሽሪኩ ቢሂ ሸይአን በሱ ምንም እንዳታጋሩ ወትሩኩማ ያቆሉ አባኡኩም አባቶቻችሁ የሚሉትን ተዉ ጣዖት አምልኮ የሚሳስ ተዉ ወያእሙሩና ቢሰላት ሰላት እንድንሰግድ ያዘን ነበር ወስድቅ አያችሁ

በእውነተኝነት እውነተኝነት የነቢዩ ዓለይ ሰላት ወሰላም መገለጫ ነው። የአላህ ምልክተኛ ነቢዩ ዓለይ ሰላት ወሰላም እድሜያቸው 35 በሞላበት ሰዓት ላይ ከአባ አፍርሰውት ቁረሾቹ ባደሱት ሰዓት ላይ ጭቅጭቅ ፈጠሩ። ምን አሉ? ከዛ ነቢዩ ስ ሰለም ሊያስታርቋቸው ፈለጉ። አንደኛው ሽማግሌ ምን አለ? ከመስጊዱ መጀመሪያ የሚያልፈው ሰው እሱ በሚለን ነገር እንማረ ሲሉ

ሶፋ ላይ ቆመው ቁሉ ላ ኢላሀ ኢለሏህ ቱፍሊሑ ያሏቸው ጊዜ ታሪኩን ታውቃላችሁ አይደል? በዚ በዚሁ ፕሮግራም ላይ በተለይ ሙሐር ሚል ፕሮግራም በሃሩን ሚዲያ ላይ ቀርቧል። ይህ ስደት ጋር የረሱል ሰለላሁ ዓለይሂ ወሰለም ታሪክን የቃኘ ፕሮግራም በጣም ትምህርት የምትይዙበት ፕሮግራም ነውና ደግማችሁ እንድትመለከቱ ተጋብዛችኋል። በዚሁ ባህሩ ሚዲያ ሙሐረም ከነቢ ስላ ስለም ስደት ጋቢር የነቢዩን ታሪክ ይቃኘንበት ፕሮግራም ነው። በዛ ፕሮግራም ላይ አንድችን ታሪክ አንስቼ ነበር። ነቢ ስላ ስለም ሶፋ ላይ ሆኖ እንደው እናንተ ህዝቦች ወይ ከዚህ ተራራ ጀርባ እናንተን የሚያጠቃ ኃይል አለ ጦር አለ ብዬ ብነግራቸው አታምኑኝም ሲሏቸው ምንድን ነበር አውላቸው እኛ እኮ አንተ ላይ ከልጅነት እስካሁን እስካለበት ሰዓት አንድ ቀን ውሸት አይተናነቅም እውነት እንጂ ህዝቦች በምን ያውቁ ነው ያሉ ጎሮ ቤቶቼ በምን ያውቁኛል? እውነተኝነት ትልቅ ቦታ አለው። ለዚህ ነው የአላህ መልክተኛ ነብ ስላ ሰለም ኢነ ስድቅ አሉ። እውነተኝነት፣ የህዲ ኢለል ቢር፣ ወደ መልካም ነገር ይመራል። ቢር ማለት የመልካም ነገሮች ስም በአጠቃላይ ቢር ይባላል። ወኢነል ቢረ ቢር ደግሞ የህዲ ኢለል ጀና፣ ወደ ጀነት ይመራል። ወኢነ ረጁለ፣ አንድ ሰው ለየስዱቁ እውነትን የሚያዘወትር እውነትን በየጊዜ የሚናገር ከሆነ ሐታ ዩክተበ ኢንደላሂ ስዲቃ አላህ ዘንድ እውነተኛው ተብሎ ይጻፋል። በእውነተኝነት ብቻ ይታወቃል። ምንድን ነው ባህራችን ታዳ እውነትን አንደበታችን ዛሬ ልጆቻችን እኮ ከኛ የሚለምዱት ምንድን ነው? እውነትን የሚናገር ቤተሰብ ሁሌ ለልጁ ቾኮሌታ እመጣለሁ እሽ ብሎ ይዞ የሚመጣ ከሆነ ብርቱካን ይዞ እመጣለሁ ይዞ የሚመጣ ከሆነ ለልጅህ ምን እያስተማርክ ነው? እውነትን እያስተማርክ ነው። ቃል ኪዳንህን ስትፈጽም ለልጆች ለህጻናት ይህን ነገር ስትናገር ኸይር ነገር ይመጣል። ስለዚህ እውነተኝነትን ሁሌ የሚያዝ እውነትን መያዝ ትልቅ ቦታ አለውና፣ በዚህ እንቀጥል ነው። ሌላው ከዚህ በዚች አጭር ፕሮግራሜ ለእናንተ ምክር የምፈልገው በተለይ ነጋዴዎች እውነት ላይ እውነተኝነትን ያሱ፣ እውነትን ሁሉ ያሱ፣ ውሸትን እራቁ። በምትገበያዩት ንግድ ላይ በምትለዋወጡት የንግድ አይነቶች ላይ ከእውነት ጋር ብቻ ቆዩ። እውነተኛ ነጋዴ አላህ ዘንድ የተከበረ ነው፣ ትልቅ ቦታ አለው። ረሱል ዓለይሂ ሰላት ወሰላም በአንድ ሀዲስ ሲናገሩ እንዲላሉ አልበይዓኒ ቢልኽያር አሉ ሁለት ንግድ ሻጭና ለዋጭ ማለት የሚገዛና የሚሸጥ የሚገበያዩ ሰዎች በምርጫ ላይ ናቸው። ማለም የተፈረቃ እስካል ተለያዩ ድረስ ፈኤን ሰደቃ ወበየና እውነት ካሉና ከገለጹ ካብራሩ። ፈኤን ሰደቃ ማለት በእውነት ከተገበያዩ ወበየና ማለት ካብራሩ ማለት ነው። ይሄን ከናለው ይሄ እንዲናለው ግልጽ የሆነ ንግድን ከተገበያዩ ቡሪከ ለሁማ ፊ በይዕህማ ንግዳቸው የተባረከ

ፈኢነ ሲድቀ እውነተኝነት ጡማዕኒነቱን ሁሌ መረጋጋት ነው። እውነትን የሚናገር ሰው ለጊዜው ሊጠላ፣ ሊሰደብ፣ ሊተች ይችላል። ነገር ግን እሱ ነው የበላይ አሸናፊ። ነገር ግን የማይዋረደው የተረጋጋ ሰው እሱ ነው። ለምን? እውነትን ነው የያዘው። ስለዚህ እውነተኝነት በአንደበታችን በአምልኮም እውነተኛ አምላክ እንሆን። እውነተኛውን አምላክ እናምልክ። እውነተኛው አምላክ አላህ ብቻ ነው።

እውነትን አንደበታችን እናስለምደው። እውነትን እንነጋገር። አንዳንዴ ይደወላል፣ ታክሲ ላይ ሆነ ምን ብለህ እከሌ፣ የት ነህ? እውነተኛ ሰው መሆን ቦታው መናገር፣ እዝቻ አካባቢ ነኝ። ያችን ቦታው መናገር፣ እውነተኛ መሆን። ሰው አያኝም ስለሌለ የሆነች ቃል ልናገር አትበሉ። ውሸትን አትናገር። ሰው በዚህ ይላል እኮ እከሌ እዚህ ነኝ ሲል እኮ ሰው ዞር ብሏል። የሌለ ቦታ ሲናገር ለምን ሰዎች ጭምር ያፍሩበታል? ውሸት መሆኑ ስለታወቀ ማለት ነው። ውሸት ሁሌም ውርደት ነው የሚያመጣው። ስለዚህ እውነተኝነት የአማኞች ባህሪ ነው። ከሙናፊቅነት የምንላቀቅበት አንዱ ምንድን ነው? እውነት ነው። እውነት ማለት ምንድን ነው? በአላህ ስታምንም እውነተኛ ነው። ውስጥ ተቀብሏል፣ ተግባርም እውነት ነው፣ ንግግርም እውነት ነው። እነዚህ ነገሮች ሲገናኘው እውነተኛው ሲዲቅ። አቡበከር ሲዲቅ ለምን ተባሉ? አቡ በከር እኮ ሲዲቅ ባሉት እውነትን የሚያረጋግጡ ስለነበር እኮ ነው። አቡ ጀሃል አንድ መጣና ለነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ዛሬስ ምን አዲስ ነገር አለ። ሁሌ ይጠይቅባቸዋል፣ ሁሌ ያሾፉባቸዋል። ዛሬ ማ ባይገርምህ በዚች ለሊት በኢትል መቅዲስ ደርሽ መጣው ሰማይ ደርሽ መጣው ሲል አቡ ጀሃል ምን አለ? እንደው ሙሐመድ አሁን የተናገርከው ሰዎችን በሰበሰብ ታወራለህ? አዋ ከዛ በፊት አስቀድሞ ሹባሃ መጣል ጀመረ። አቡበከር ጋር መጣና ዛሬ ጓደኛ ሚልን ሰማ ምን አለ? አንዲ ባንድ ለሊት እኮ እንዲደርሽ መጣው እሳቸው ካሉማ እውነት ነው አሉ። እውነት ነው። እንኳን ይቅርና በየቀኑ የሚወርደውን አያንቀጽ እውነት እያልኩ እየተቀበልኩ አለ አቡበከር ሲዲቅ ሚል ስያሜ ሰጣቸው። እውነተኛ አቡበከር ማለት አረጋቃሽ ስለሆኑ የዛኔ ነው ስያሜ ሰጣቸው። እውነተኝነትን በቃ ልጆችህን እውነት አስተምራቸው፣ ውሸት ከአንደበታቸው እንዲርቅ አድርግ። ታማኝ ሰራተኛ ሁን። እዚህ በዚህ የሆኑ ቦታ ትገባለህ፣ ንግድ ቦታ ትገባለህ፣ መስሪያ ቤት ትገባለህ። እውነተኛውን በእውነት አገልግል። ለእውነት ስትል ሙት። ሁሌም በየትኛውም ቦታ በየትኛውም አካባቢ እውነትን መያዝ ለእውነት መሞት፣ እውነተኛ ሁሌ ይድናል፣ ለስኬት ይበቃል። ውሸት ሁሌ ውርደት ነው። ስለዚህ እውነት የእኛ ባህሪያችን ሊሆን ይገባል። የረሱል ዐለይሂ ሰላቱ ወሰላም ተከታይ እስኮን ድረስ ይህ ባህሪ የእኛ ጋር ሊሆን ይገባል። እውነተኛውን አምላክ አላህን ስናመልክ እውነትን ልንይዝ ይገባል። በየትኛውም ቦታ እውነት ኸይር አለው። አስድቆ ጥማዕኒነት ነው አሉ። እውነተኝነት መረጋጋት ነው አሉ። አትዋረድማ እውነትን ያዝከው ውሸት ኮነስ ተነቃ